መቼም እኔ ክፉ ክፋት አይሰለቸኝ ኃጢአት አይሰለቸኝ ሰይጣን ለራሱ ግብር አቅፎ እያመቻቸኝ ስንቱን የዕድሜ መንገድ ሰወድቅ አሳለፍኩት የሞትን ጥልቅ ገደል ማርልኝ በምትል የእናት ልመና ዘልዬ እያለፍኩት የኃጢአትን መርዝ ሰርክ እየተጋትኩኝ ከሞት ቤት ልገባ ደጁን እያንኳኳው ከቤቱ ደርሼ ማርልኝ ስትለው ይቅር ብያለሁ በሚል የምሬት ቃል ከሞት አፍ ምልጬ የመጣሁ ተመልሼ ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁ። ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማርልኝ ማርልኝ ማርልኝ ትላለች። ማረው ካላለችው የኃጢአት መርዝ ጠጥታ ነብሴ ትሞታለች። ማርልኝ ትላለች። በምድር ባለው ሁሉ ባለመጠንቀቄ በምድር ባለው ሁሉ የኃጢአት ወጥመድ ባለመጠንቀቄ ነፍሴን አስገባኋት። ታዲያ በዚህ መሃል የነብሴን ጠበቃ ስንት ጊዜ በድዬ ማረልኝ ለማለት ስንት ያመላለስኳት። ማረልኝ ትላለች። ለእኔ በደል መስራት እንደማይሰለቸኝ የነብሴ ዋስ ሆና ማረልኝ የምትል ሁሌ ከአምላኳ ፊት መንበርከክ ማይደክማት እንቁናት አለች። ማረልኝ ማረልኝ ማረልኝ ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁ? ያረገችልኝን ሁሉን እረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማረልኝ ትላለች ስጋ ያሸንፎኝ ወደ ፈለገበት መንገድ እየመራ በጨለማ ዓለም ውስጥ ብርሃን የሚመስል ከጽልመት የባሰ እያሳየ ጮራ ገደል ጫፍ አድርሶ ወደ ጥልቁ ጉድጓድ ሊጥለኝ ሲታገል እሷ ትደርሳለች። ደግሞ እንደ ልማዷ ከልጅ ከአምላኳ ፊት በርከክ ብትልና ማረልኝ ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለም ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታል ማረልኝ ማርልኝ ማርልኝ ትላለች። ስሰርቅ ስዘሙት ስሳደብ ስራገም ሁሌ ስመላለስ ከአምላኬ ርቄ በበደል ገመገም የኃጢአት የጽዋ ሞልቶ እየፈሰሰ ሰርክ ይከተለኛል ከኋላ እንደ ጥላ። ታዲያ በዚህ ጊዜ ድንግል በርከክ ክብላ መልሰው ትላለች። የመጣሁበትን ዱካየን አጥፍታ ከፊት ትቀድማለች። በርከክ ትልና ልጄን ማር ትላለች። ታዲያ ውለታ ቢስ ክፉ ሰው አይደለም? ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማርልኝ ማርልኝ ማርልኝ ትላለች ስንት ጊዜ ከሞት አፍ እየላከች እጇን ብታስመልጠኝም ክፉ ሰው አይደለሁ? ያደረገችልኝ እናት የውለታ ትዝ እንኳን አይለኝም። የአምላክ እናቱ ልጇ የፈጠራት መላእክት፣ ቅዱሳን፣ አበው መነኮሳት ከፍ ከፍ አድርገው ቢያመሰግኗትም ለእኔ ለአንድ ሀጣን አምላኩን ለረሳ ማርልኝ ለማለት ሁሌ ከአምላኳ ፊት መንበርከክ አይሰለቻት። ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁ ያደረገችልኝን ሁሉን እረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማርልኝ ማርልኝ ማርልኝ ትላለች። ነጋዴ ወይኔ ልብ ነጋዴው ልብ በኃጢአት ደንድ ነው። የሞትን መንጋጋ በእጁ እየነካካ ጨዋታ እያበዛ መክሰር ነው ሁል ጊዜ ነብሱን እየሸጠ አድሮ የሚተላ ስጋን እየገዛ። ታዲያ በዚህ ጊዜ ማትረፍ የማያውቀው ነጋዴ ወኔነት ነብሱን በስጋ ብር ሲለውጥ እያየች እዝን እትልና ነብሴን በሸጥኩበት ገበያ እያለፈች አይኗን ቀና አደርጋ ማርልኝ ትላለች ታዲያ እኔ ሁለት አቢስ ክፉ ሰው አይደለሁ። ያደረገችልኝን ሁሉን እረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታል። ማረልኝ ማረልኝ ማረልኝ ትላለች። አለም ህፃን አድርጋኝ አለም ህፃን አርጋኝ አምላኬን ልከተል ከኋላው ሳለቅስ፣ ብልጭ ልጭ አሳይታ ታታልለኛለች። ከአባቴ ለይታ ካስቀረች በኋላ ስጋዬን ቁጭ አርጋ ነብሴን ትበላለች። አምላክ በዚህ ጊዜ እምነት ጎድሎበት ፊቱን ሊያዞረው ሲል፣ ሁሌ ልመናዋ ማርልኝ የሆነ እናት ትደርሳለች። ዛሬም እንደገና ፊቷን ዘንበል አርጋ በርከክ እያለች እናትህ አይደለሁ ልጄን ማር ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለው ያደረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ብቻ ብቻ የበደሌን ብዛት ውዬ በማደሬ እየሸፋፈንኩት ለእኔ ሲል የሞተን አምላኬን ዘንግቼ በኃጢአት ጅራፍ ስንት ጊዜ ገረፍኩት። አላውቀውም ብዬ ስንት ጊዜ ካድኩት። በልቤ አደባባይ መስቀል አሸክሜ ስንት ጊዜ ሰቀልኩት። ግን ግን ይቅርባዩ ጌታ ከርህሩህ እናቱ ከሞት ሊመልሰኝ ስለተወለደ የኃጢአቴ ክምር በድንግል ልመና በእሱ ይቅርባይነት በቸርነቱ እሳት ጨርሶ ነደደ። ግን ደግሞ ግን ደግሞ በዚህ ሁሉ መሃል በዚህ ሁሉ መሃል የልቤ ጀርባ ላይ አዝየው የምኖር አንድ ጥያቄ አለኝ። መልሱን ባሰብኩት ቀን እሳት እንደነካው እንደ እራስ ቅቤ ቶሎ የሚያቀልጠኝ እግዚአብሔር እናቱን ማርልኝ ስትለው እሺ ባይላት ኑሮ ምን ነበር የሚውጠኝ? ማርያም ለእኔ ስትል ማርልኝ እያለች ባትለምኖ ኑሮ ማን ነበር ከሞት እጅ ችሎ የሚያስመልጠኝ? ብቻ ይመስገን አምላኬ ማርልኝ የምትል ርኅሩኅ እናቱን ለእኔም ስለሰጠኝ። አሜን።